አምስተኛው የፋና ላምሮት የአሸናፊዎች አሸናፊ ውድድር እየተካሄደ ይገኛል። እኛም ታዲያ ተወዳዳሪዎችን ውድድሩ እንዴት ነው ስንል ጠይቀናል። የአሸናፊዎች አሸናፊ ከቃሉ እንደምንረዳው ከሁሉም ምዕራፍ አሸንፈው የሚመጡ ተወዳዳሪዎች ያሉበት ውድድር ነው እና ቀላል አይሆንም። ሁሉም እዚህ ያለው አቅመኛ ተወዳዳሪ ነው። ሁሉም ቀላል ግምት የምትሰጩው ተወዳዳሪ አይደለም እና በጣም ከባድ ነው እና ያው እንደ ጠበቅኩትን ያገኘሁት ያው እኔ የምዕራፍ 17 አሸናፊ ነበርኩኝና ትንሽ ረዘም ያለ ጊዜ ነበረኝ ከ18 እና ከ19 በኋላ ስለሆነ ማለት ይሄ አሸናፊዎች አሸናፊ ውድድር የተጀመረው እና ና ያው የሚጠበቅብኝን ያህል ተዘጋጅቻለሁ ብዬ አስባለሁ። እንግዲህ ከእግዚአብሔር ጋር ጥሩ ነገር ጠብቅ። ውድድሩ አሪፍ ነው፣ ደስ ይላል። ቆንጆ ሁሉም ተዘጋጅቶ ነው የመጣው። ጥሩ ስራ ነው የተሰራው ብያ። ምናለ ጊዜም አልነበረም። ምዕራፍ 19 ላይ ነው የነበርኩት እና ሰርፕራይዝም ስለነበረ የተደረገልኝ ጥሪ ያው በቻልኩት መሰን ተዘጋጅቻለሁ በደንብ ተዘጋጅቻለሁ ብዬ አስባለሁ። ያው ውድድሩን በጣም ጠንካራ ነው። ተወዳዳሪዎቹ በደንብ ተዘጋጅተዋል። አሪፍ አሪፍ የሚያስገርሙ ፐርፎርማንስ እያረጉ ነው። ያው ይቀጥል ነው። ደስ ይላል። በእኔ በግሌ ዝግጅት ቆንጆ ነው። ያው ልጆቹ ደግሞ ያሉት ልጆች ሁላችንም ቶፕ ፎር ውስጥ የነበርን ልጆች ነን። የአሸናፊዎች አሸናፊ ከነበረው ጠንከር ይላል። ያው እንግዲህ እኔ በግሌ ያጠናኋቸውን ከኔ ጋር ይሄዳሉ ብዬ ያሰብኳቸው ሙዚቃዎች ይዣአለው። ውድድሬን እየተወዳደርኩ ነው። እንግዲህ ፈጣሪ ያውቃል ውጤቱን። ውዲቷ ለእናት ኢትዮጵያ ውድድሩ በጣም አሪፍ ነበረ። በጣም ጠንካራ ድምፅ አይኖች አሉ። ውድድሩም ፍክክሩም ከፍተኛ ነው። አጓጊ ነው። አጓጊ እንደሆነ እስከ ፍጻሜ ድረስ እንደሚደርስ ተስፋ አድርጋለሁ። በጣም ደስ ይላል። በጣም ብዙ ተስፋ ያላቸው ልጆች እያየው ነበር። እዚህ በመምጣቴ እና በማየቴ በጣም ደስተኛ ነው። ማንም አይደፍሽ እናት ሀገሬ ትኩራትኩራትኩራትኩራ ፋና ላምሮት ከተጀመረ ጊዜ ጀምሮ በርካታ ተወዳዳሪዎችን ለተመልካቾች እያስመለከተ በተለይም ደግሞ በሙዚቃው ኢንዱስትሪ ብቁ የሆኑ ተወዳዳሪዎችን እያፈራ እንደሆነ ይታወቃል። ታዲያ የአምስተኛው የአሸናፊዎች አሸናፊ ተወዳዳሪዎች በየውድድሩ የተሻለ ነገር ይዘው እንዲቀርቡ ከዳኞችም ከተመልካቾችም የሚሰጣቸውን የተለያዩ ግብዓቶች እየጨመሩ የራሳቸውን አቅም እንዲያጎለብቱና በዘርፉም ብቁና ተወዳዳሪ እንዲሆኑ ከማድረግ አንጻር ፋና ላምሮት እያበረከተላቸው ያለው አስተዋጽኦ ከፍተኛ እንደሆነ ይገልጻሉ። ፋና ላምሮት ለሙዚቃ ኢንዱስትሪ እያበረከተው ያለው አስተዋጽኦ ቀላል ነው የሚባል አይደለም። እንደምታዩ ከመዝናኛ ቤቶች እንዲሁም ደግሞ ከሙዚቃ ኢንዱስትሪ አብዛኛው ከፋና ላምሮት የወጡ ከፋና ላምሮት የፈለቁ ድምጻያን ናቸው። አጠቃላይ ማርኬቱንም ኢንዱስትሪውንም ተቆጣጥሮታል ማለት እችላለሁ በድፍረት እና ጥሩ እድል ፈጥሮልናል። ከህዝብ ጋር አስተዋውቆናል። አንጋፋ ከሚባሉ ከዜማ እና ግጥም ደራሲዎች ጋር፣ ከሙዚቀኞች ጋር እንድንተዋወቁ አርጎናል እና ፋና ላምሮት እያደረገ ያለው ነገር ወይም ደግሞ የተጫወተው ያለው ሚና በጣም ጉልህ ነው እና ከፍተኛ ነው ማለት ይችላሉ። በደንብ የሚበረታታ ነገር ነው። ምክንያቱም ምን ማያውቁት ገና ከቤት የሆኑ ብዙ ተወዳዳሪዎቹ ብዙ ሙዚቀኞች አሉና እነዛን ከዜሮ ጀምሮ እያንዳንዱን ነገር እያስተማሩ እስከዚህ ድረስ ማብቃት በጣም የሚበረታታ ነገር ነውና በጣም በዚህ አጋጣሚ በጣም ማመስገን እፈልጋለሁ። ፋና ላምሮት ያው እንግዲህ ለብዙ ድምፃውያን መውጫ መድረክም ነው። ብዙ ድምፃውያን እኛም እነሱን አይተን የመጣነው ብዙ ልጆች ይወጣሉ በፋና ላምሮት። እኛንም ያው ከሰው አይን ውስጥ እንድንገባ አድርጎናል እና በጣም ጥሩ እድል ነው እየፈጠረ ያለው ለድምፃውያን፣ ቤታቸው ቁጭ ላሉ ድምጻውያን እዚህ ጋር ችሎታቸውን መጥተው ቢያሳዩ። ላለሁኝ ፋና ላምሮት ለእኔ ብቻ ሳይሆን ለመላው የኢትዮጵያ ዘፋኞችም በጣም ትልቅ አስተዋጽኦ ነው እያደረገ ያለው። ለእኔ በግሌ ያው ከሰዎች ጋር አገናኝቶኛል፣ ከህዝቡ ጋር እንድታይ አደርጎኛል። የግጥምና ዜማ ደራሲዎችን እያገኘሁ ነው ግሌ የዳኞች ምክር አለ፣ ከጓደኞችሽ የምትማሪው ነገር አለ፣ ከተወዳዳሪ በግልሽ ደግሞ ታጠኛለሽ ቤት ያ ያ ሲደማመር፣ ያው ጥሩ ውጤት እያያዝን እንሄዳለን ብዬ አስባለሁ። ከዳማት መስጊዱ አውልታችን ሳይቀር ሀገሬ ሰው እንዴት ነው ሀገር ያፍ ነው። በአጠቃላይ በጣም አሪፍ ነው። እኔ አብዛኛው ጊዜ እከታተላለሁ። ድምጻዊ ትም ስለሆንኩ ወደፊትም እወዳደራለው ብዬ ስለማስብ እያየው ነው። ና ኦሬዲ ማለት አሁን ላይ እድል ይፈልጋል አርት በተለይ ና የሚወጣበት መንገድ በጣም ደስ ይላል። ሰዎችን ለማውጣት የአርት ሰዎችን ልጆችን፣ ተተኪዎችን ለማውጣት የሚደረገው ነገር እና ደግሞ እያወጣም ነው። በጣም ደስተኛ ነኝ እውነት ለእኔም ወደፊት አስተዋጽኦ ይሆናል ብዬ ስለማስብ ማለት ነው። ከፋና ላምሮት የሚወጡ በርካታ ድምጻ አይኖች አሁን ትልልቅ የራሳቸውን ስራ ይዘው እየቀረቡ ነው። እነሱን አይተናል እና በርካታ ድምፅ አይኖችን እያወጣ ነው። አሁንም ያን ነው የሚያሳየው። አሁንም ያሉ ድምፅ አይኖች እዛው ደረጃ ላይ ይደርሳሉ ብለን ነው የምናስበው። አሪፍ ነገር እጠብቃለሁ። ያው መማር ይቀጥላል። ትምህርት የሚቆም ነገር አይደለም። ምክንያቱም እዚህ አብሮኝ ከሚወዳደሩ እህት ወንድሞች የማገኘው ነገር ቀላል አይደለም። ከነሱ የማረው ብዙ ትምህርት አለ። ከዳኞች የሚሰጠን ሙያ አስተያየት ቀላል የሚባል አይደለም። በጣም ለውጦናል፣ በጣም አግዞናል እና እዛ ላይ ያው ከኔ ጋር የሚሄዱ ስራዎችን በመምረጥ ከዚህ በኋላ ያለኝንም ውድድሮች በጥሩ ውጤት እንደ እግዚአብሔር ፍቃድ ጨርሳለሁኝ ብዬ አስባለሁኝ። ለሁላችንም ጥሩ እድል እንዲሆን እመኛለሁ። ለሁሉም ተወዳዳሪዎች እና የኢትዮጵያ ህዝብ ደግሞ ቮት ቢያደርግ አሪፍ ሰርተዋል ብሎ ያመነባቸውን ቦት ቢያደርጋቸው ደስ ይለኛል። ኢትዮጵያ መመኪያዬ፣ በክፉ የሚያይሽ ደመኛዬ፣ እሞትልሻለሁ።